እስራኤል የሚባለው ሀገር መጀመሪያም በሮም ሲገዛ የነበረ ስለሆነና በኋላም እንደ ሀገር መቆም ስላልቻለ ሕዝቡ ያን ምድር ለቆ በብዙ ሀገር የተበተነ ሕዝብ ነበር። እንኳን ታሪኩን እንኳን ቤተ ክርስቲያኑን ሀገሩን መጠበቅ ያልቻለ የተበተነ ሕዝብ ነው። እስራኤሉ ጠቅላይ ሚኒስትር ኔታንያሁ ተናገሩ። አቢ ሃሊ ይባላል ሐማስ ጂሃዲስቱ እስራኤል ላይ ባላሰበችው ሰዓት ሮኬት ሲያስወነጭፍባት ሊያጠፋትም ሲጣደፍ ይህ የማይበገር ኢትዮጵያ ወጣት መኪና ሳይኖረው በእግሩ ስምንት ማይሎችን ያክል በመሮጥ በርካታ ወንድምቶቹን አትርፏል ሲሉ የገለጹበት ወቅት ነው። ታዲያ ከሰሞኑ የኢትዮጵያ የኦርቶዶክስ ጀግና አርሲል የተፈጸመውን ግፍ በትዊተር ገጹ ላይ ለዓለም ካሳየ በኋላ በጣም በቅርበት የሚያውቁት እንዲሁም የሚወዱት የኔታንያሁን ቀልብ ሊሰብ የቻለ ሲሆን ቤተመንግስታቸው ድረስ አስጠ የተፈጠረውን ነገር ካስረዳቸው በኋላም የጠቅላዩን በቪዲዮ መግቢያ ላይ ያለው ነገር ከተመለከቱ በኋላ ኔታንያሁ በኢትዮጵያ ውስጥ የሚንቀሳቀሰውን የጂሃዲስት ቡድን በጽኑ በማስጠንቀቅ ዓለም ላይ የማይደርስበት የለም፣ በፈለጉ ቦታ ይገባል፣ የሚፈልገውንም ሁሉ ያለማንም ትዕዛዝ ይፈጽማል የተባለውን ሞሳድ በተጠንቀቅ እንዲቆም አዘዋል። ለመሆኑ ምንድን ነው የተፈጠረ? ያለው ዝርዝር መረጃዎችን አጋራቸዋለሁ ከናት

በአሁን ሰዓት ዓለምን እያነጋገር ያለው የዚች ብላቴና ንግግር ብዙዎችን እንባ አራጭቷል። እንደሚታወቀው በአርሲ በተደጋጋሚ ጊዜ ኦርቶዶክስ ያነጣጠረ ጥቃት የሚፈጸም ሲሆን ይህም ባለስልጣናቱ ከጀርባ የሚደግፉት ይመስል የአርሲ ዞን አስተዳዳሪ የውሸት ዜና ነው ሲሉ ለቢቢሲ የገለጹበት መንገድ በርካቶችንም አስደንግጧል። የአርሲ ዞን አስተዳዳሪ በትናንትና ሁለት ማምሻው ላይ መታሰራቸው የተሰማት ሲሆን በዙሪያም መረጃዎችን እናወጣለን። ኦፌኮ የሚባል ነመረራ መረራ ጉድና ፓርቲም መግለጫ አውጥቷል። መግለጫው የሚለው ንጹህ ኦሮሞዎች ታረዱ ነው የሚለው አራጁ ደግሞ ፋኖ ነው ይላል ይበይናል። ዛሬ በተለያዩ የኦሮሚያ ክልል ከተሞች ላይ መሬትን ያንቀጠቀጠ ሰላማዊ ሰልፎች የተደረጉ ሲሆን በዚህም የኦሮሚያ ህዝብ እርስ በርስ በሃይማኖት በዘር ሊያባሉ የተነሳውን የሽመልስ አብዲሳ ፕሮጀክት በጽኖ አውግዟል። ወጣቶቹ ምናሉ፣ በጋራ እንቃኛለን። ዘማሪ ዘርፌ ከበደ እንኳን ደህና በመጨረሻም ከሰሞኑ በጸና ታማ ሆስፒታል በመመላለስ አለፍ ሲልም ፓስተሮችን በመቀየር ሲጸለይላት የከረመችው ዘርፌ ምንም ለውጥ ሳታመጣ ህይወቷ አስጊ ሲሆንባት በቤተሰቦቿ አማካኝነት ወደ ሰሜናሽ ማቅናቷ የሚታወቅ ሲሆን በዚያም በሄደች በሳምንቱ አድና ወደ ቤቷ ገብታለች። ይህንን የሰማው እዩ ጩፋም በእጅጉ የተቆጣ ሲሆን ምክንያቱ ደግሞ የብዙዎችን ቀልብ ስቧል። በሳቢያ በርካቶች ለዘርፌን ድረስላት እያሉ ሲሆን ዘርፌን ምንድነው ከጩፋ ጋር ያጣላት ዝርዝር መረጃዎችን አጋራቸዋለሁ። ሰላም ሰላም በመላው ዓለም ላይ የሚገኙ ውድ ቤተሰቦች እንዴት ናችሁ? እኔ ደና ነኝ። ቸሩ መደን እጅግ በጣም ቁም ነገር አዘል ቪዲዮዎችን መጥቻለሁ። እንንግግር ሰማ የሰው አምባገነን ዘረኛ አመራር ወይንስ በትክክል አውቆና ተምሮ ህዝብ አንድ ለማድረግ እኩልነትን ለማስፈን የሚሰራ መልሶን ለናንተ ተኩት። በንግግሩም እንዲህ አለ ወጣቶች አሁን በእጃችሁ ያዛችሁት ዱላ በኋላ ወደ መሳሪያ ይቀየራል። ሰንጋሽጡና በሚተርፋችሁ ገንዘብ ክላሽ ግዙ። ፖሊሶቻችንም እዚው አሉ ይደግፏችሁ፣ አልተከበራላችሁም ሲል ይናገራል። ይሄ ነው ህዝብ ይመራል ተብሎ በመንግስት የተሾመው። በመቀጠል ሃይማኖትን እንኳን ተውለስል ንግግሬን ጀምራለሁ። በአለም ከድካም በቀር ምንም ላልተረፈው የዕለት ተዕለት ህይወቱን ለማሸነፍ ብርቱ ትግል ለሚያደርገው መሰረተ የሚባሉ ነገሮችን ለመሞላት ብቻ ዘመኑን ለሚፈጀው ቢከፋው ቢያዝን ቢመረው በምድር ምንም መጽናኛ ለሌለው ለዚህ ምስኪን ህዝብ ልቡ ሲበርደው አንጀቱ አልችል ሲለው የሚጽናናበት ሃይማኖትን እንኳን ተውለት እንጂ በብዙ መከራ ውስጥ ለሚያልፍ ከፀሐይ በታች ሁሉንም አይነት የመከራ ዶፍ ለዘነበበት አለኝ ብሎ የሚጽናናበትን ይህንን ዓለም የሚንቅበትን የተጓደለበትን ምድራ የፍትህ በትዕግስት እንዲያሳልፍ ምክንያት የሆኑን እምነት እንዴት አተውለትም። እንደ ህዝብ ከቀዬው ተፈናቅሏል። በቋንቋ ተሰዷል። በሰውነቱም ተጎሳቁሏል። በቅድመ አያቶቹ ታሪክ ምንም የማያውቀ ሰው ላልነበረበት ጊዜ በመካካሻነት በጠላትነት እየተፈራረጀ እንዲኖርም ተፈርዶበታል። ይህ በህዝቦች መካከል የተዘራ እንክርዳድ ነው። በፖለቲካው ዓለም ለጸብ ለሚነግዱ አካላት ይህ እንክርዳድ እንደ ትልቅ የኃይል መሳሪያ በማገልገል ዘልቋል። ሃይማኖት ግን መነካት የሌለበት እሳት ነው። ሃይማኖት የምትጫወትበት ምድራዊ እሳት አይደለም። ለሚያምኑት እየመለ ሰዓት ነው። በቅጥሩ ወዳልተቀደሳ ተቀደሰ የፖለቲካ ሜዳ ልታወጣው ብትሞክር ቅድሚያ የሚፈጅ አንተኑ ነው። ሃይማኖት ሀገር እንደ ሀገር እንድትቀጥል ህዝብም ከህዝብ ጋር አንድ አድርጎ አያይዞ በህብረታ ቆይቷል። ፈሪያ እግዚአብሔር ከትውልዱ ላይ እንዳይጠፋ ግብረ ብገብን በማስረጽ ሞራል ኮምፓንሶን ያገልግለው ሃይማኖት ነው። ህሊናውን በጥላች የታወረ ሰው ሊገልብ ይመጣ እንኳን በግዜር በጌታ በማርያም በአላ በዋቃ ብቻ በፈጠረ ብለት ለምንዋለ እንደ ህዝብ ተከባብረን ይኖር ነው የሰለጥጠነ ህግና ስራ ስላለን አልነበረም ይልቁንም በፈጠረ አምላክ አንድ ስለሆነን ስለሚሰማን ነበር። እንደ ህዝብ የስልጣኔ ታሪክ ቢኖረንም የቅርብ ጊዜ ያስተናገርናቸው ቀውሶች፣ የሰማናቸው ዜናዎች ባላምሮች ለመሆን ብዙ እንደሚቀረን ስልጡን ነን ብለን ለምንመጻድቀው ያህል ስልጡን እንዳልሆንንም ይናገራሉ። የትምህርት የጤና የፍትህ ስርዓቶቻችንም በስብራት የተሞሉ ናቸው። ምንን ተማምነን ምን እንደምናፈርሰ አናውቅም። በረሃብ ብዛት በአንጀቱ የተጣበቀ ሆዱ እስኪቀደድ ድረስ እያከከ የፒያሳን ወርቅ ቤቶች ያለ ስርቆቱ ልብታ ደግሞት የሚ ደገፍ የነቢጤና ምንዱባን ያላጣ ነው። በእንተ ስማ ለማርያም ብሎ የሚላስ የሚቀመስ በማምሻ እንደማያጣ ተስፋ ስለሚያደርግ ነው። እንጂማ የሚበላው ያጣ ህዝብ መሪውንም እስከ መብላት ይደርሳል። የሃይማኖት አንድነት ይነን የነጠቀው ህዝብ በምን አንድ ታድርጓለ? ነገ ከነገ ወዲያ የእንትን ክልል እግዜር የእንትን ክልል እግዜር ጋር ህብረት እንደሌለው በግልጽ የሚሰበክበት ጊዜ ይመጣል። የሃይማኖትን አንድነት ማዳከም ሲዳከምም በዝምታ ማየት እያደር ቅጥላጣ ዓለማዊነት ግብረ ሰዶማዊነት አውሮፓ የተስቃ የላለበት የስመ ስልጣኔ በሽታ ነው። ጥምቀት ሁሉ በር እንደመክፈት ነው። በቀሪው ዓለም ሲቀደስባቸው የነበሩ ትላልቅ ካቴድራሎች መጠጥ ቤትና፣ የመሽታ ቤቶች፣ ጭፈሮች ቤቶችም ሆኗል። በክርስትናና በክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳቸዋልና አይሁዳዊ ወይም የግሪክ ሰው የለም ባሪያ ወይም ጨዋ ሰው የለም ወንድም ወይም ሴትም የለም ሁላችንም በክርስቶስ ኢየሱስ አንድነን ጋላቲያ ጋላትያ ምዕራፍ 3 ከቁጥር 27 እስከ 28 ላይ እናገኘዋለን። አንድ በየቀኑ በአባታችን ሆይ ጸሎቱ ይቅር እኛም የበደሉን ይቅር እንደምንል እያለ የሚጸልይ ሰው እንዴትና ከመቼው የኃጢአት ማወራደድ ውስጥ ይገባል? በክርስቶስ ስም የተመሠረች ቤተ ክርስቲያንን ለመከራ አዲስ አይደለችም። የመከራ ዘመናቶችም አሏት። ነገር ግን ክርስትና ስር የሚሰደው ደግሞ በመከራ ውስጥ ነው። ሊቁ ጠርጡለስ ዘብለድ ኦፍ ዘ ማስትሪስ ኢን ዘ ሲድ ኦፍ ዘ ቸርች ይላል። ሰማዕታት የቤተ ክርስቲያን ምርጥ ዘር ናቸው። በዚህ ሁሉ መሀል ግን ቤተ ክርስቲያንን የነኳት ኔሮን እና ማርከስ ኦርሎስ የት ናቸው? ቤተ ክርስቲያን ግን ይሄዋለች ትኖራለችም። ያቺ ቤተ ክርስቲያን በየሆስፒታሉ ለወደቁ ህሙማን፣ በየወህኒው ለታሰሩ አርሶም፣ ዝናብን ለሚጠብቁ፣ በስደት በሰው ሀገር ላሉ፣ የአዋፋት ለአራዊት ይልቁንም ደግሞ ስለ ሀገር ሰላም ሌሊት ተቀን የምትጸልይ የምትማልድ እመቤት ናት። በደመራ ዕለት እኔ በጥምቀት ዕለት ብቻ ሳይሆን በመከራዋ ቀን የሚመጡላት እልፍ ልጆችም አሏት። ኖረው ብቻ ሳይሆን ሞተው የሚያከብሯት አላፍ ልጆች አላት። የድረሱልኝ ጥሪዋን ሰምተው ልጅ የእናቱን ድምፅ ሰምቶ እንደሚገሰገስ በጎቿ ድምፃን ሰምተው በቅጥሯ ግቢ ይሰበስባሉ፣ በክንፎቿም ይጋረዳሉ ይጋርዱ ማል ቤተ ክርስቲያን ሆይ እንዳንድ እንደ አንድ ዜጋ በአንቺ ወቅታዊ ጉዳይ ከመጨነቅ የሚይዘኝ ነገር የለም። እናም ስለ ሰላምሽ ጸልያለው። እስራኤል የሚባለው ሀገር መጀመሪያም በሮም ሲገዛ የነበረ ስለሆነና በኋላም እንደ ሀገር መቆም ስላልቻለ እንኳን ታሪኩን እንኳን ቤተክርስቲያኑን ሀገሩን መጠበቅ ያልቻለ የተበተነ ህዝብ ነው። ኢየሩሳሌም ያለውን ኢትዮጵያም የተወሰነ ድርሻ ያላትን ጎልጎታ ያለውን ቸርች ለሺህ ዓመታት የጠበቀው እስላም ነው። አብይሃል ከቤተሰቦቹ ጋር በመሆን ከኢትዮጵያ ወደ እስራኤል የገባ የእስራኤል ወታደር ሲሆን መኪናም አልነበረውም። ነገር ግን ስምንት ማይሎችን በእግሩ መሮጥ ወገኖቹን ለመታደግ ለነፍሱም ሳይሳሳ የቆረጠ ጀግና ልጃችን ነው ታሪክ የማይረሳውም ሲሉ ኔታንያሁ ተናገሩ። ፓርላማው ላይ የታደሙት ሁሉም ተነስተው አዳራሹን በጭብጨባ ድምፅ ሞሉት እንዲህ ሰሞኑ እንዲሁም አስቀድሞ በአገራችን ባርሲ ክፍለ ሀገር የኦርቶዶክሳውያን ደም እንደ ውሃ በመፍሰስ ምድሪቱን አርጥቦታል ታዲያ ከሰሞኑ በርካታ የቤተ ክርስቲያን የቁርጥ ቀን ልጆችን ለሊት ሀገር ሰላም ብለው በተኙበት ጂሃዲስቶች በስልጣን ላይ ከተቀመጡ መናፍቃን ጋር በመነጋገር ያቀዱትን ዘግናኝ ድርጊት ፈጽሟል። መንግስት አለ የህግ አካላትም አሉ ድምጻችንን ከሰሙ ብሎ ቢጮም ድምጻቸው ሰሚ ያጣ ጆሮ ሆኖ በገፍ ሕይወታቸው ተቀጥፏል ታዲያ ይህንን ተከትሎ ነበር አብይ አለ በኢትዮጵያ እየደረስ ያለው ነገር አለ እንዲያውቀው በትዊተር ገጹ ላይ ያሰፈረው። ይህንንም ተከትሎ አቢሃል የእስራኤሎች የቁርጥ ቀን ልጅ ነውና የጻፈው ጽሁፍ ቫይራል በመውጣት ዓለምን አነጋገረ በተለይም እስራኤላውያንን። ታዲያ ይህንን ተከትሎ ጽሁፉን ያነበቡት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አቢሃልን ቤተ መንግስታቸው ድረስ በማስጠራት ስለ ጉዳዩ መከሩ። ይህንን የአቢሃልን ማዘን ብሎም የጠቅላዩ ንግግር ያደመጡት የጂሃዲስቶች ድራፍ ኔታንያሁም በዓለም ላይ አለ የተባለውን የስለላ ቡድን ሞሳድን በተጠንቅቅ እንዲቆም በማዘዝ በኢትዮጵያ ክርስቲያኖችን እያጠፋ ያለው ጂሀዲስት ቡድን ጠራርገን እናጸደዋለን፣ እመኑን ሲል ላብ ያህል ቃላቸውን ሰጥተውታል። እንዴት ነሽ? ደህና ነሽ? አለስ ትበረቻለስ? አይዞሽ እሺ። ከከብቶች ጋር ነው የወሰደው። ከከብቶች ጋር ነው የወሰዳችሁ ወስደው በአሁን ሰዓት ዓለምን እያነጋገረ ያለው የዝች ኦርቶዶክስ ሴት ብላቴና ንግግር ብዙዎችን በንባራጅቷል። ብላቴናዋም እንዲህ ትላለች፦ ማታ ላይ ትምህርታችንን አጥንተን እራትን በልተን ተኛን። ለሊት ላይ ከጎረቤት ከፍተኛ ጮት ሲሰማ ሁላችንም ምን ተፈጥሮ ነው ብለን ስንወጣ፣ አንድ ፊቱን በማስክ የተሸፈነ ሰው በራችን ላይ ቆሟል። ከነበሩን ከብቶች ጋርም ከግቢ በማስወጣት ይነዳን ጀመረ። ከዚያም ወደ አንድ ጫካ አቅራቢያ ከደረስን በኋላ ሌሎችም በመኪና ተጭነው መጥተው እልቂቱን ፈጸሙት። በመጨረሻም እኔ መትረፌን አለም መታቴን ያየው አዛዣቸው ወደ እኔ የተጠጋና እጁ ላይ በያዘው ብረት አናቴን ሲለኝ መሬት ሊወደኩ ከዚያ በኋላ ራይስን ያገኘት እዚህ ሆስፒታል ውስጥ ነው ስትል ማልቀስ ጀመረች። በኋላም ይች ንግግሯ ነበር የበርካቶችን ልብ የነካቸው። እኛ ኦርቶዶክሲያን ስጋችንን መግደል የሚችሉትን ነፍሳችንን ግን ፈጽሞ የማገኘትን ከቷን ፈራም ስትል ንግግሯ አንቋጨች። ይህ ንግግር የሚገባ ኦርቶዶክሳዊ ስትሆን ብቻ ነው።

መግለጫ አውጥቷል። መግለጫው የሚለው ንጹህ ኦሮሞዎች ታረዱ ነው የሚለው። አራጁ ደግሞ ፋኖ ነው ይላል፣ ይበይናል። ይህ መግለጫው ውስጥ አንደኛ የታረደው ሰው ነው አይደለም የሚለው፣ ንጹህ ኦሮሞ ነው የሚለው። ንጹህ ካልሆነ ከተዳቀለ፣ ሌላ ብሄር ከሆነ ጉዳይ አይደለም ይጥፉ የሚል መልእክት ነው ያለው። አንድ ተጠንቀቁ፣ ንጹህ ኦሮሞ ነው የሚለው እንጂ ሰው፣ ኢትዮጵያዊ፣ ሰው፣ ዜጋ፣ የሰው ልጅ ተገደለ ብሎ አልጮኸም። ይሄ አንዱ አሳሳቢ ነገር ነው። እዚህ መግለጫ ውስጥ ኃይለኛ ዘረኝነት ኃይለኛ ናዚዝም አለ ብዬ ስለማምን ሰዎችን ጠንቀቁ። መልእክቱ ንጹህ ያልሆነውን በሉት የሚል ነው፣ ጥሪ ነው። መግለጫ ይመስላል፣ ስለ ሰላም ይመስላል፣ ግን አይደለም። ሁለተኛው ገዳዩን የመረመረ ይመስል ፋኖ ነው አለ። እዚህ የናዚዝምና የዋሃቢያ አክቲቪስቶች ናቸው። ምን ይላሉ? ይሄው ይህ መንግስት አያድንህም። ኦሮሞ ሆይ አጠገብህ ያለው እያንዳንዱ አማራ ፋኖ ነው፣ ስለዚህ ከአጠገብህ ጀምር አካባቢህን አዝዳ እያለ ኦሮሞ ህዝብ፣ ኦሮምኛ ለሚናገር፣ ለአማርኛ ለሚናገር፣ ጉራግኛ፣ ምንም ይሁን የሰው ልጅ የሆነ የኦሮሞ ወጣት እንደዚህ ተታለህ፣ ኦሮሞ የሚለው ስም ወደፊት ናዚ ከሚለው ስም እኩል እንዳይሆን፣ ጂሃድ ከሚለው ቃል ጋር እኩል እንዳይሆን ከዚህ ወጥመድ እንድትጠነቀቁ የወንድማዊነቴን ጥሪ አስተላልፋለሁ። ዛሬ እንግዲህ በተለያዩ ኦሮሚያ አካባቢዎች ላይ መሬትን ያንቀጠቀጡ ሰላማዊ ሰልፎች የተደረጉ ሲሆን በዚያም የኦሮሚያ ወጣቶች እየተሰራ ያለው ነገር በደንብ ጥርት አድርገው ለማወቅ ችለዋል። ከጥቂት ሰነፎች እና አሸርጋጆች በቀር ወጣቶችም በሰልፋቸው እኛ የኦሮሚያ ወጣቶች አማራን፣ ጉራጌን፣ ትግሬን፣ ደቡብን፣ ሁሉንም ብሔር ብሔረሰብ እንወዳለን፣ እንደከዚህ ቀደሙን በመተሳሰብ በመፈቃቀር እንኖራለን። ፖለቲከኞች በኦሮሞ ሕዝብ ስም እየነገዳችሁ መደበቂያችሁ አታድርጉን። ከዚህ በኋላ አንድም ወጣት ለእናንተ ስልጣን ቆይታ ሲል ከወንድሞቹ ጋር አይጠላም፣ ተስፋችሁን ቁረጡ። ዛሬኛ ወጣቶች ብዙ ጥያቄዎች አሉን፣ አስቀድማችሁም ለዚያ መልስ ስጡን። ስራ እንፈልጋለን፣ የኑሮ ውድነት እንዲቀንስልም እንሻለን፣ ትምህርት መማር እንፈልጋለን፣ በሰላም ወጥተን በሰላም መግባትም እንፈልጋለን። ይህን በአግባቡ ሳትመልሱ አውቃችሁ በየጊዜው ሌላ የፖለቲካ አጀንዳ ትሰጡናላችሁ። የእናንተን ደረቅ ውሸት መስማት ጆሯችን ደማ፣ አንሰማችሁም ሲሉ በርካታዎችን ያስደስተን መልስ ሰጥቷል። የኦሮሚያ ወጣቶች ክበሩልኝ። ዘማሪ ዘርፌ ከበደ እንኳን ደህና መጣሽ። ዘርፍ እኔም ዛሬ በመጨረሻም ዘማሪ ዘርፌ ከበደና ራሱን ነብይ ብሎ መጥራት ድራማ የሚሰራው ብሎም በጌታ ስም የሚነግደው እዩ ጩፋ መካከል ከባድ ፍጥጫ ተፈጥሯል። ለምን እየተማረሰው ጥያቄ ነው። ከሰሞኑ ዘርፌ በጥናታማ ያረገጠች ሆስፒታል እያልሄደችበት የፓስተሮች ቸርች የለም እየባሰባት ሲሄድና ከአቅመ በላይ ሲሆንባት በኦርቶዶክሳውያን ቤተሰቦቿ ምክር ወደ ሰሜን ሻቅንታ በሄደች በሳምንቱ እመቤታችን ድንቅ ታምርን አድርጋላት ልትፈወስ ችላለች። ታዲያ ዘርፌም ወደ ቤቷ የተመለሰች ሲሆን ይህንን የሰማው እዩ ጩፋም አይኑን አፍጦ ጥርሱን አግጦ ተነስቶባታል። ለምን የብዙዎች ጥያቄ ነው። እንደሚታወቀው ዘርፌ እዩ ጩፋ በቀረበላት ገንዘብ ተስባ ይሬ ሲሆን በዚያም ከሉተር ማብራት ሲጠውን አንድ ፊርማ ፈርማለች። ጽሁፉም እንዲህ ይላል፣ ከዚህ በኋላ ከሉተር አስተምሮች ምንም ነገር ላልከተል ያንንም ላስፋፋ፣ ይህ ሳይሆን ቢቀር ግን የሚጣልብኝን የትኛውንም እርምጃ ቀበላለሁ ይላል። አያችሁ ሁሉንም ነገር በአግሪመንት ነው የሚያደርጉት። ታዲያ ሰጠገባው በትቀጫለሽና ለምን ወደዚ የተቀደሰ ስፍራ ምድራሽ እና አልቀጣም በሚሉ ሰጠገባዎች ነው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 ቦታ ሎ ክፍሰይ ነካችሁ በሰላም በቸር በጤና ቆዩልኝ፣ ይመቻችሁ።